ሰላም ሰላም ውድ የመልኬቲው ተከታታዮች እንዴት ናችሁልኝ? እንደምን እንደምንቆያችሁልኝ እያልኩኝ እንደጠፋው መቼም ይሄ የታወቀ ጉዳይ ነው። እንግዲህ ቤተሰብ በሆነ በሆነ ኬዝ ምክንያት ነው የጠፋሁባችሁ። እንግዲህ ዛሬ ግን በአዲስ ስራ ከተፍ ብለናል። ኤዱዬንም ይዤ ከታ ወደ ኔቲቪ አስመጥቻለሁ። እንግዲህ ቤተሰብ እንግዲህ ኤዱና እኔ የሆነ ያሰብነው ሰው አለ የሆነ ፕራንክ ነገር ለመስራት እንግዲህ ቤተሰብ፣ የምታውቁት ጓደኛዬ ብሬ ወይም ደግሞ ምሳሌ ላይ ዝና ሆኖ የሚሰራው ምርጡ አክተራችን የሚገርም ፕራንክ ሰርቶኛል። በጓደኛዬ እንግዲህ ትወዳት አለ ትወዳትም በሚል ጭዌ አስገብተውኝ ቀጥል አለው ይሄ እንግዲህ ፍቅረኛ ቢኖረኝ እንደዚህ ነው እንደምቃጠል እስክል ድረስ ፕራንክ ሰርተውኛል። የምር በጣም ተናድጄም መጨረሻ ላይ እንግዲህ ያው ፕራንክ ነው ተብዬም ምናምን ነገር እና ዛሬ ግን ኤዱን ይዣት መጥቻለሁ ቤተሰብ። እንግዲህ ኤዱ ዛሬ በደንብ ነው የምናቃጥለው። እንግዲህ ቤተሰብ ምን እንዳሰብኩት ታውቃላችሁ? ዛሬ ኤዱ ብሬን ስራው ድረስ ስራ ቦታው አሁን ቀረጻ ደውዬለት ነበርና ቀረጻ ቦታ እንደውልለት እንደደወልኩለት እና እንሂድና ስራ ቦታው ድረስ እሷን ስለማያውቃት ከዚህ በፊት ፍቅረኛዬ የነበርክ ብላ ነው የምትጠመጠምበት። ከቅፉ አትወጣም፣ በቃ ፍቅረኛዬ ነክ፣ አሁንም እፈልግሀለሁ በጣም ነው እማፈቅርህ ብላ ስቅ ትልበታለች። ከዛ እንግዲህ እሱን ሪያክሽን እናያለን። ያለን በደምብ አስለፍልፈ ነው እንግዲህ ሳናቅ፣ የሆነ ፍቅረኛም ሚስተም ካለችው ያወጣታል። እንግዲህ ቤተሰብ አሁን በደንብ ፍራንክ እንሰራዋለን። እሱ እንደሰራኝ እኔም የምጫወትበታለሁ። እንግዲህ ኤድ ተዘጋጅ ይሻላል። አይቶ ነገር ያቻው አሁን ምን ልናሽ። እንግዲህ ቤተሰብ አሁን እንግዲህ ወደ ወደሱ ጋር እንሄዳለን። ሄደን እንግዲህ የሚለውን ነገር ያው እንግዲህ የቀረጻ ነገር ታውቁታላችሁ። በየመንገዱ በየጉራንጉሩ ነው የምንሄደው። እንግዲህ አብራችሁን ትቆያላችሁ። እንግዲህ ለዚህ ዩቲብ አዲስ የሆናችሁ ሰብስክራይብ፣ የዶሮ ምልክት እየተጫናችሁ፣ ኮሜንት ሴክሽን ላይ የገባችሁ፣ ማንም ፕራንክ ላድርግላችሁ፣ ማንም ፖድካስት ላቅርብላችሁ የሚለውን ኮሜንት ሴክሽን ላይ አስቀምጡልኝ። ወዳችኋለሁ። ፕራንክ እስከምናደርገው ድረስ አብራችሁን ተከታተሉን። እኒዳ ደረስ ነው ብሬን ብቻውን ነው የምንጠራው ከጠራ ነው በኋላ እንግዲህ እናስጨንቀዋለን። እንግዲህ ፋሚሊ እንደምታዩት ብሬ እየሰራ ነው። ሰላም እንዴት ናችሁ? ይቅርታ ስራ ስላቋረጥንባችሁ። አንዴ ብሬን ፈልጋናት ነበር። ሰላም አ ብሬን አንዴ ሰው እሺ እንግዲህ ቤተሰብ እንግዲህ ቀረፃ ቦታ ስለሆኑ ትንሽ ሎኬሽን ቀይረናል። ብሬ የሆነ ተወዛገብህ ትመስላለህ ነው። አይ ነገር ካሜራው ስራ ታውቂያለህ። አይ ውሎሽን ምናምን ነገር ልቀጥ ፈልጌ ነው፣ ሌላ ምንም ነገር የለም። ለማንኛውም ታውቃለህ እናንተ ፍቅረኛ መች እንደነበረን፣ ለምን ነበር ልሰራ ፈልጌ ነገር ነው። በቃ በቃ፣ በሰላም ነው ወይ እናውራ ሰው በጣም ፊልም በጣም አይደል? ለምሳሌ አታውቅኝም ማለት እኔን አታውቅኝም ነው ያምር ማለት ብሬ እንደ መሰለህ ደውላ ላይ ነው ጠዋትና ብሬን ጓደኛዬን ምናምን ነገር እንደ ጓደኛዬ እንደሆነ ስነግርሃል፣ እንደ ብሬ እኮ የእኔ ትክረኛ ማለት ነው። እና እንደ አንተ ደግሞ አልነገርከኝም ትክረኛ እንዳለ ምናምን እንዳለ አላውቅም እኔ እና የምርሽ ነው። በቃ ዛሬ ውሎ ሁሉ ልቀርጽ አስቤ ነበርና ለምን አብረን ሂደን በዛውም ቪዲዮ ላይ በቃ አብረን ለምን የእኔ ፋሚሊዎች ሳያውቁ አንተ ተላላታላ? አረ ካሜራውን። የብር የብሬ ፍቅረኛ ለሊያ አልነገረኝ። የብሬን ፍቅረኛ ለምን አላስተዋውቅም? እስኪ እሱም እንግዲህ ሳላፈቅራት ጓደኛዬን አፈቀርክ ካለ ያልሁ እስኪ እኔ ደግሞ ትክክለኛ ፍቅረኛ አለ ለቤት ሰዎች ላስተዋውቃቸው። የማን ያንተ ነዋ። በጣም ንተድ። በነገራችን በጣም ታፈቅረ ሳግባል ፍቅረኛ አይደለች ት ፍቅረኛ እንደሆነች ነው እየነገረችን ያለች ነው። ብዙ አመት ነው አብረን ይኖ እሱ ጓደኛ እንደሆነ ነው ማቀው። እና ለመደበቅ እንደፈለግ አልገባኝም። ምንድን ናንች ግንኙነት አለን

በቃ በጣም ነው የምወደው ማለት ከዚህ በፊት አልፎ አልፎ እንታወቃለን፣ ስራ ላይ ቀርታሪ ምናምን ነገር እና በቀረፃ ነው የተዋወቅነው። ሶስት ዓመት ነው ፍቅረኛዬ፣ ሶስት ዓመት ፍቅረኛዬ ነው እና ዮን ታይም ላይ በጣም ተራርቀን ነበረ እና እንዳጋጣሚ ላይ ድራማ ላይ አየሁት እና እዚህ አዲስ አበባ ነው እንዲህ አለው ብዬ ሳሰብ፣ አንተ ጋር ደግሞ ቪዲዮ አየሁት፣ ፕራንክ አድርጎ አየሁ። ስለዚህ ተዋወቃላችሁ ማለት ነው። በዛ ነው ስልክ ናፈላልጌ ደወልኩት አለች። እናም ድረስ ፈለግኩት ስላ በቃ እንድታገናኙ አለች።

ምንድነው ምታወሪኝ? የፈለሽ ባጭር ይሄ ሶስት አመት ምናምን ምትይው እኔ ምን አልዛይመር በሽታ አለብኝ? እኔ አንቺን ጓደኛዬ ሆነሽ ከዚህ በፊት ማላቀሽ ሆነሽ ምን ማለት ነው እ ቅልድ ነው? ፍራንክ እያደረጋችሁ ነው ነው ለባክ ወደ እኔ ዞርሽ እንደማ አ ደሬ ጨረሳችሁ። እሻውን ቀረፃ ላይ ናቸው እና የሆነ ነገር ማለት በቃ ተረ ተረዳዱና በቃ

ሁሉም ነገር ነው እንዴ? የምን ፕራንክ የምታወሪው ነው? ኮስኮ ነው አንቺ። እኔ ብናወቅ እኮ አንቺ ጋር አንቺ እንቅልፌ የመጣሁት ምን ሰርጋል በለው ለማለት እሺ፣ እናታ አረብ የምትላት ነገር ካለ በላትና፣ በጣም ጥሩ አክተር ነሽ። ፕራንክ አይደለም። አሁን ሪል እናውራ። ፕራንክ አይደለም፣ የምር ፕራንክ አይደለም። እኔ ብሎግ እየሰራው ነበር አልኩ። ምንድን ነው በቃ፣ እያፈቀረች ነው። እውነት ከሆነ ከምር እኔ በመሰረቱ አላውቃትም። አታቀኝ፣ ሶስት አመት ምናምን የምትይው ነገር ሰው ተመሳስሎብሽ ከሆነ ተመሳስሎብኝ ነው ወይ፣ አይምሮ የጤነኛ አይደለም፣ አብጃ ያለው የምትይው ከሆነ ንገሪን እና እዚህ ቅርብ ሆስፒታል ምናምን ነገር አረ በለ

አረ ሽድጥራ እኔ የፈራው ቤተሰብ። እንግዲህ እስኪ በቃ እንሂድ፣ እስኪ እሱ ጋር እንሂድና ሶሪ ምናምን እንበለው። እንግዲህ ምንም ማድረግ። አንቺ የምር ሰርሶብኛል፣ ስራ አስቸዋለሁ ምናምን ነገር ቤተሰብ ከጠሉ፣ እንግዲህ ፋሚሊ እየሄደች ነው። እሷ እኔ አላቅም። ያስፈራል። እየሄደች ነው። ስራ ስራ ቦታው ድረስ እንጂ ያስፈራል ያስፈራል ያስፈራል። ፋሚሊ እንግሊዘኛ እየመጣች ነው። እሺ፣ እሺ እሱ ጋር ስራ ነው እዚህ ጋርና

አንተ ምንድነው? ቆይ ስለምን ልጅ ነው የምታወራው? ልጅ ወል ምንድነው የምትይው? አንቺ ያምሻል ነው በላይ ነው ጭራሽ ምክደው

ሰራ እየሰራሁ በምን ምክንያት ሪል ነው። እንደዚህ አይነት ቀን ላይ የምትችኝም ይዛት መሄድ ትችላለህ ወይ? ቆይ ለምን እሷ እኮ እያወራች እሺ ግን ልጅ ነው ማማዬ የት ነው ልጅ ከሆነ እኮ ለመውለድ እኮ መተዋወቅ አለ የት ነው ከሆነ እዚህ ቦታ ነው ረጋ ብለሽ እ የት ነው አስረጅ እኔ እኮ ጨራሽ እስከነ መፈጠርሽም አላቅሽም። ስራ ላይ ነኝ። ቆይ አይደለም፣ አንተ እንዴት ልጅ ወልዳ? እንዴት እኔ ልጅ አይደለም ትላለች። አረም የኛ ነው፣ ልጅ ነው እንደዚህ የምትፈልገውን ካገኘ በኋላ ነው እንጂ የምትሆኑት። ማለት ማለት ምን ማለት አለው። ከዚህ ልጅ የምትፈልጉትን ካገኛችሁ በኋላ ነው ሁላችሁ ተወጥተሽዋል። በነገራችን ላይ እንደዚህ ጥፊ። አሁን እኔ ጋር ነው ደሞውን ፀቡ። እያለቀች ነው ብሬ እንደዚህ አግሬሲቭ መሆኑ ዛሬ ገና ነው ያወቅሁት። እንደ ሰውነቱ ነው አለው አላደረግን። ለማንኛውም ግን እግዚአብሔር ይርዳኝ። አሁን በጣም ተናዷል። የምር ቅርታ ጠይቀው

ማሮይነውበራችን ፍራንካችን በድንገት ተወጠናል። እንዳገባችው ቶሽኛለን። ቤተሰብ እንደምታዩት ነው አለቀለት በዚህ ቪዲዮ። ለማንኛውም ብሬ ፍራንክ ተሰርተሻል። ከእንግዲህ በኋላ እኔ ፍራንክ መስራት አይገባም፣ ነግሬህ ነበር። ብሬን ሳልቀይር እንደምሰራለት ነግሬው ነበረ። እንግዲህ ቤተሰቦች ብሬን ፕራንክ አድርገነዋል። እንግዲህ በሌላ ቪዲዮዎችም እስከምንገናኝ ድረስ ኤዱዬን በጥፊ ቀምሳ አስማንተታይ አጅፊና ብዙሻለው። እንግዲህ እንደዚህ ያለን ብሬን እምገን ፕራንክ ሰርተ ነው ተታፍበናል። ፋሚሊዎች አብራችሁን ስላላችሁ ቤተሰቦቼን ሁሉ አመሰግናችኋለሁ። እወዳችኋለሁ። ለዚህ ዩቲዩብ አዲስ ሲሆኑ ሰብስክራይብ እያደረጋችሁ ኮሜንት ሴክሽን ላይ ማንን ፕራንክ እንደምሰራላችሁ ማንን እንደማረግላችሁ ኮሜንት ሴክሽን ላይ አስቀምጥልኝ። እወዳችኋለሁ። ሌላ ቪዲዮ እስከምንገናኝ ሸርቆዩልኝ።